ለምን ማርታ መጣችሁ? ላኑ እንዴ አክስቴ፣ ጠጩ እንጂ ምንም እኮ አልጠጣሽው። ጠጩ አክስቴ፣ እንዴት ነው የሚጣፍጠው ደሞ። ጠጩ እንጂ ቀምሰሽ እኮ ነው የተወሰው። ጠጪ ሳምሪ። እንዴ ሳምሪ፣ አክስቴ እያለ አባት እኮ ነው። እንዴ ሳምሪ፣ ምን ነው? ችግር አለ እንዴ? ሳምሪ አክስቴ

ሳብሪ! ማርታ፣ ማርታ፣ ስልኬን አምጪ። ራይድ ይደውል አምቡላንስ ጋ ይደውል። ስልኬን አምጪ፣ እዛ ጋ ነው። ወይኔ፣ ወይኔ! እባክሽ ሳምሪ፣ እባክሽ ሳምሪ፣ እናቴን ንቂ እባክሽ ሳምሪዬ! ጁስ ጠጥታ ነው። አንቺ እባብ! እንዳንቺ ሁኔታማ ቢሆን ከዚህ በላይ ነበር የሚገባሽ። እኔ ግን እንዳንቺ አይደለሁም ህሊና ያለ ይዘው

ውይ ጋሽ ዶክተሮቹ እንዴት ናቸው? አሉት። ምን እንደውን ጠብቀሽ ነበር? አሁን ላይሽ አልፈልግም። እባክሽ ውጭልኝ። እንይሳ ስንት ነገር ተነጋግረን፣ እባክሽ ምንም ነገር መውረት አልፈልግም። እሷማ ልትገለኝ ነበር ፍላጎቷ?

ሷራ ታኮ ስራውን ስለምታቅነው ዝም ያለችው። አረኔ ምንም አላደረግኩ። ደግሞ ምን አደረግሽን ብዬ ይሄ እናደርጋለሁ እንጃልሽ። ምን አቅልሻለሁ። ኔ ረፊስቲ እንዴ። ተረጋጊ ሳምሪ። ምን ሆንሻለ? ወይ ኔ ሳምሪ፣ ይቺ ምናምን ትልትገለኝ። እባክሽን ርክስቴ ያልተፈጠረ ነገር እያሰብሽ ራስሽን አታስጨልኝ። ቆይ እኔ ሳምሪ አይደለሁም። እንኳን ሰራላት ማርታ። አቤት፣ ጋሽ ሳምሪ። የምትናገረው ነገር እውነት ነው ማለት ጋሽ? ያደረግሽው ነገር የለም? አረ አረ በፍጹም ጋሽ፣ እኮ እኔ እንዴት እንደዛ አደርጋለሁ? እርግጠኛ ነሽ? የአባቴን ቀን ይስጠኝ። እንደዛ ከሆነ ጥሩ። ግን ጋሼ እንደ ዶክተሮቹ ምን አሉ? እነሱማ ምንም የለብሽም ነው የሚሏት። እና ታዲያ ምንም ከሌለባት ምን ሆን አንድ ሰው ነች? ታዲያ እኛም ግራ ይገባል እኮ። እዚሁ ይልቅ አሁን ቶሎ እንድታገግም እንክብካቤ እናድርግላት። እስኪ ያ አትክልት ሾርባ ምናምንም ስሪላት። ወይም እርሱን ካልጠጣሁት፣ እሺ ማን ጠጣው? ደግሞስ ሌላ ሰው ከጠጣው እንዴት ማንም ምንም አልሆነ? ማርታ ማርታ! አቤት እ ፈለግሽ ፈለግ፣ ቅድም ምንድን ያደረግሽው? አረ፣ ምንም አላደረኩም። አትዋሽ፣ እኔ ጅል አይደለሁም ከእኔ ጋር እንደዚህ አይነት የጅል ጨዋታ መጫወት የሚያዋጣሽ መስሎ ከተሰማሽ ተሳስተሻል። ኧረ እኔ ምንም አይነት ጨዋታ ከአንቺ ጋር እንደዛ ከሆነ ያደረግሽው ንገሪው። ኪችን ቀርቦ ሳገኘው አነሳሁና ሰጠኋቸው። ሌላ ምን አደረግኩ? አሁን የሚጠይቅሽ ለመጨረሻ ጊዜ ነው። ጆሱ ምንድን ነው ያደረግሽው? አላውቅም እትይ ደፍቼዋለሁ። እሺ የላባሽ አግብቶች ነው የምትደፊው? የላባሽ አግብቶች ነው የምትደፊው? እንኳን እንዳንቺ አይነት በረሮ ይቅርና ማንም ከኔ ጋር መጋፈጥ አይችልም። ምን መጋፈጥ አይችልም? እነ ይገ ስራ ይዘሽ ነበር። እን እን ፊትሽ ልክ አይደለም። በዛ ላይ ደግሞ አይንሽ ቀልቷል። ምንድን ነው ናድይ? ሳላውቅ እኮ በእጄ ወግቼው ነው በጥፍሬ አይንሽን። እንግዲህ ይሄማ ማ እማይመስል ነው። ሰው እንዴት የገዛ አይኑን በእጁ ይውጋል? አይገርምም? እኔም ልክ እንዳንቺ ነበር የምለው ሲደርስብኝ ነው ያወቅሁት እ እሺ ለማንኛውም ካመመሽ ንገረኝ፣ ሐኪም ቤት እንሄዳለን። እሺ ደህና ነኝ እኮ፣ አሁን ትንሽ ቅላቶ ብቻ ነው ደህና ነኝ አክስቴ። እንዴት ዋልሽ? ተሻለሽ? አዎ በጣም ደህና ነኝ። እኮ ብርቱካን አማርኝ ብለሽኝ ስዞር ነው ያልኩት። ሁሌናዱ ይሄ ብርቱካን ፍለጋት ዞር ያለሽ? አዎ። ደግሞ ብታይ ፀሐይ በስመ በጣም ከብዶ እንደዛ ነገር በቃ። እሺ ልግባና ልተጣጠብ እንደዛ ካልሆነ አይለቀኝም። እሺ ታጠቢ። ይዘገያል እንጂ አህያ የሚጅብናት አሉ። ይሄ ተረት ለኔ ታመጭ። አይ፣ እኮ ግርም ነው የምትለኝ። ቆይ እነዚህን ቃሎችህን ከየት ነው የምታመጣቸው? በል በል በቃ በዚህ በለሊት እንደዚህ ስስቃዩኝ ነገ ጸበል ለምታገኘኝ ቢቀርብን ነው የሚሻለው። ወዴና ቆስ አልገኝኮ አይ በቃ በቃ እንደናደር በል በቃ መልካም ምሽት ነው ለአንተም መቼም ቢሆን አርዲን የምታገኝበት እድሉን ማርታ እዚህ አትሆኛል፣ አልኩሽም? እንድታ ቆይ፣ ምን ሆነሽ ነው እዚህ የምተኙ? ማርታ! ጋሼ፣ ምንድን ነው ይቅርታ። ለምንድን ነው እኔ የምልሽን የማሰሚው? ይኸውልሽ ማርታ፣ ከእንግዲህ እዚህ ጋ ባይሽ፣ ውርድ ከእራሴ። ኧረ ጋሽ አይለመደኝም በይ አሁን ወደ ክፍልሽ ግቢ እና ጠኝ። ሂጂ ወደ ክፍልሽ ግቢ እና ጠኝ። እንደ ማርታ ሂጂ ሂጂ እያልኩሽ ወዴት ወዴድን አርዲ እንጂ የልት ሂጂ ነውደበላየጠ የክላሳትም ደግሞ እየረፈደብኝ በቃ እንደዛ ከሆነ ትንሽ ጠብቅኝና እኔ ሸኝሻለሁ። አይ አጎቴ ችግር የለው። ደግሞ እየጠበቀኝ ነው። እንደዛ ይሻላል። ታያ ታዲያ ውጭ ከሚጠብቅ ቤት አይገባም ነበር። አይ አክስቴ ደግሞ ቀስ እያልሽ ሶማ ትናደድብኝ፣ ሁሌም በፈገግታ ነው የምትቀበለኝ። አንቺ ማኩረፍ እንደማልችል እያወቅሽ እኮ ለምን? እኔ እንጃ። እኔ ግን ስገምት ስለምትወደኝ ይመስለኛል። ማለት ማነው የነገርሽ? ማለት ያለሽ? ኧረ መርበትበት እንዴ! ኧረ እባክህ፣ እኔ ስቀልድ ነው። ቆይ የእውነት የምትወደኝ ኖሮ እንደዚህ ነበር የምትሆነው? በጣም ትገርማለ። ግን እኮ እወድሻለሁ ልክ አክስትሽ ተሻላቸው? አው ተሽሏታል። ብታይ አሁን ማርታን እንዴት እንዴት እያደረገቻት እንደነበረ። ለምን እሷ የምታስበው ማርቲን እንዳሳመመቻት ማለቴ፣ እሷ ለምን ታሳምማታለች አለች። እኔንም እሱ ነው ግራ የገባኝ። ተጣልተው ነበር እንዴ? አረ በፍጹም እኔ እኔ እስከማውቀው ድረስ እዚህ የማይደርስ ምንም ነገር የላቸው? ታዲያ ከምን ተነስታ ነው ደግሞ? ደሞ እኛም ጁሱን ጠጥተን ነበር። ታዲያ እኛ ምን ሆነ ግን ደግሞ እኮ ሰራተኞች አይታመኑም። ምናልባት ልክ ልትሆን ትችላለች። ማለት ማለትማ አሁን ላይ ስለ ሰራተኛ ብዙ ነገር ነው እየሰማን ያለ ነው። ማርቲ ግን እንደዚህ አይነት ሰው አይደለች። እኔ ደግሞ በእሱ እርግጠኛ ነኝ። ሰውን እኮ አሁን ላይ አውቀዋለሁ ማለት ከባድ ነው እንዴ። አሁን እኮ ያሰበ ምንድን ነው? ማርቲን ታውቃታለህ እንዴ? እረ፣ አላውቃትም። እና ስለማያውቁ ሰው እንደዚህ መውራት ትንሽ አይከብድም? አይ፣ እኔ እኮ ምንም እኔ እኮ የለም። በቃ አሁን ና እንሂድ። እሺ ካስከፍኩ ሽቅርት ያደርግ ይሻላል። አሁን እንደው ለዚች ልጅ አክስተሽ ልትገልጂ ትፈልጊያለሽ? ለበላት ኧረ እንደው ስም ብል ነው ይሻላል ወይ ጉድ ደግሞ ስወጣላት እንደው ጠብቅ፣ አንድ ነገር ብታረጋትስ? ኤክስትራ ባሴት የሆነ ወጥመድ ማዘጋጀት አለብኝ። የዛሬ ትላስክ እንዴት ነበር? አሪፍ ነበር። እኔ ግን በጣም ነው ነው እስከምበላ ድረስ በጣም ቸኩያለሁ። እና ታዲያ ምን ችግር አለው? እኔ ጋር ብር አለ፣ መክሰስ ምን እንደብ። አይ እቤት መብላት ያሰኛኝ ያሰኘኝ። ግብዣ መናቀሽ ነው? አረ በፍፁም እንደዛ አይደለም። እና ምንድን ነው ታዲያ? ያው ነገርኩ ካይደል፣ እቤት መብላት ስለፈለኩኝ ነው። ግን እኮ ራብም ሲበዛ ጥሩ አይደለም። እሱማ እንደውም ጠብቅ፣ መጣው? ቤት እስክዳሽ ድረስ የሚቤት። ቆይ ግን መቼ ነው ለኔ ማሰብ የምታቆመው? መቼ? እንዴት ዋልሽ አክስቴ? አለሁልሽ። እንዴት ነሽ አዲዬ? አለሁልሽ። ይመስገነው ተሻለሽ? እንውጣልሽ። ኧረ በጣም ደህና ነኝ ዛሬ አዎ በደንብ ነቃ ብለሻለሁ። በቃ ልብሴን ቀይሬ እመጣለሁ። ሽሌ ቆንጆ መክሰስ የለም እንዴ? ኧረ አለ። በጣም ርቦኛል። የእኔ እናት እኔ እራበኝ ቆንጆ ምግብ ሰርቼ

ንኬሚ ቆንጆ ከነሰም ይጨምራለሁ ብልት አድርጊሽ። እሺ በቃ ክፍል ሄጄ ልብላ። እሺ እሺ። ልጅቷ የት ሄዳ? ጭራሽ ምግቡም አልተበላ። ምን ልጣ ፈጠሽ? ኧረ አይደለም፣ ውሃ ፈልጌ ነው። ናርዲዬ ወይዬ፣ ነስጪ ሲቆሚ ናርዲዬ፣ አንድ የምነግርሽ ነገር ነበረ። ምንድን ነው ግን? ደግሞ ናርዲዬ፣ እንደው እንደምታምኚኝ ቃል ግቢልኝ እባክሽ። እኔ አንቺን እንዴት አላምንሽም? እንጃ እንጃ። እኔ ብቻ ግን አንቺ ቃል ግቢልኝ እባክሽ። የእውነት አምንሻለሁ ልዋሽሽ ወይም ደግሞ ከመሬት ተነስቼ አይደለም ማርቲ ምንድን ነው ቆይ ናድዬ አክስትሽ አክስትሽ ናድዬ አክስትሽ ልትገልሽ ትፈልጋል ምን ነት ናድዬ ግን እኔ እንጃ ለምን እንደሆነ አላውቅም ጠቀቀኛ ነኝ። እንደው ናድያ አደራሽን፣ እንደው አደራሽን ተጠቀቂ። እንደው እንደው አደራሽን። አልገባኝም። ይቺ ሰይጣን የሆነች ልጅ ምን እየዶለተች ነው? አልገባሽም ከማንገዬ ተዳፈርሽ እንዳለሽ

ማርታ፣ ልጅቷ የት ነው የሄደችው? እውነት ጋሽ ምንም አላውቅም። በደንብ አድርገሽ ታውቂያለሽ። ምን ነበር ስትመካከሩ የነበረው? ቼ በእናንተ ቤትማ አልተሰማንም ብላችሁ ነበረ። ኪችን ውስጥ ምን ነበር ስታወሩ የነበረው? ምን አስደረግሻል? ተናገሪ ተናገሪ እንጂ! ምንድን ነበር እየተባባላችሁ የነበራችሁ? ማርታ